እዚህ ጋር ብሩኬ ሶሲ ተናደደ፣ ሶሲ ተጨነቀ፣ ሀይሚ ዳኔ ታመመ። እኛ ምን አገባን? እኛ ኮ የሚያስጨንቀን የእናንተ አንድ አለመሆን ነው። ለምን ነገሩን ፈታችሁ አንድ ሆናችሁ ታርቃችሁ አትመጡም? የዳኒ መታመምና የሶሲ መጨነቅ የዚህን ያህል የሚያሳስባችሁና ሳያግባባችሁ ቀርቶ የሚያጣላችሁ ከሆነ በስደት ያሉ እህቶቻችሁን ጭንቀት ለምን አትመለከቱም? ና ነገሩ እዚህ ጋር መብቃት አለበት አትሉም እንዴ? ሀይሚ ብሩኬ ስለኔ ህይወት አያገባውም፣ ብሩኬ ሀይሚ ስለኔ ህይወት አያገባትም። እና ማን ነው የሚያገባው? ሲጀመር እኮ ስትገናኙ በናፍቆት ትቅፍቅፍ ብላችሁ ናፍቆቱ ከወጣላችሁ በኋላ ነገር ነገር የሚላችሁና እማትግባቡት ነገር ምንድን ነው? እንዴ አፋችሁ እኮ ነው እየተጣላ ያለው እንጂ አይናችሁና ልባችሁ በፍቅር እየተናበበ ነው። ሌላው ደግሞ ዛሬ የለበሳችሁት ካላስታወሳችሁ ላስታውሳችሁ ወይም ልንገራችሁ ብዬ ነው። ማች ነው ማች እየለበሳችሁ፣ አይናችሁና ልባችሁ ፍቅር እየተናበበ ለምንድነው አፋችሁ መግባባት ያቃተው? በመጀመሪያ ደረጃ ብሩኬ፣ ዛሬ የሶሲን ጥያቄ ሳይሆን ይዘ መምጣት የነበረብህ የራስህን ነው። ገባህ አይደለ? ሶሲ ተናዳለች፣ ሶሲ አንቺን ማግኘት ትፈልጋለች፣ ሶሲ ተጨንቃለች ከምትል ሀይሚዬ ለምን ሄድሽ፣ በቃ አለቀ። እንዴ ከዚህ በፊት ሰምታችሁ ከሆነ ብሩኬ እኮ ስለ ሀይሚ አይመለከተኝም ሀይሚም ደግሞ ስለ እኔ ህይወት አይመለከታትም ብሎ ተናግሮ ነበር አይደለ? ሀይሚም ደግሞ ተመሳሳይ። ግን እንደዚህ የሚናገረው አፋቸው እንጂ ልባቸው አይደለም። ቤተሰቦች በመጀመሪያ ደረጃ ማለት ነው። ብሩኬ ለምንድነው ለሶሲ አብዝተህ ያሰብክላትኝ? አንተ በራስህ አንደበት ነው የተናገርከውኝና እየዋረኋት ነበረ። ሶሴን ከዳኒ ጋር የምትታረቅ አይመስለኝም፣ ሀይሚንም ደግሞ ማግኘት ትፈልጋለች እያልክ ነበረ። ሶሲ ሃይሚን ማግኘት ከፈለገች በራሷ መንገድ ፈልጋ ማግኘት ትችላለች። አንተ መላክ አይጠበቅባትም። ገባ አይደለ? ሃይሚም ተመሳሳይ፣ ዳኒ ስለታመመ ላየው ነው ሄድኩትኝ ወይም ለሱ መጨነቅ የለብሽም። መጨነቅ ካለባችሁ እናንተ ለሁለታችሁ፣ ብሩኬ ለሃይሚ፣ ሀይሚ ለብሩኬ፣ እናንተ ሁለታችሁ ራስ በራሳችሁ ከጨንቃችሁ ነገሩን ፈታችሁ ሰላም ሆናችሁ እንድትመጡ ነው። እኛ ምን ፈልገው እንዴ እነሱ ተጨነቁ ታመሙ ብላችሁ እኮ እናንተ ተነጋግራችሁ ራሱ መግባባት መደማመጥ እኮ ብላችሁ እንዴ? ስትገናኙ ማለት ነው። በመጀመሪያ ግን ናፍቆታችሁም ቅፍቅፍ ብላችሁ ከጨረሳችሁ በኋላ ነው ነገር ነገር የሚላችሁና መግባባት የሚያቅታችሁ። ይሄ ደግሞ በስደት ያሉ እህቶቻችሁ ሰላማቸው በቃ እንዴት ብዬ ልንገራችሁ? ታመው ሆስፒታል የገቡ ስራ የለቀቁ በጣም ብዙ ልጆች አሉ። ቲክቶክ ላይ ገብታችሁ ብታዳምጡ የሚናገሩትን ብሰሙ ማለት ነው። ለምን ለነሱ ሳታስቡ? እነሱ እኮ የሚፈልጉት የእናንተን አንድ መሆን፣ ሰላም ሆናችሁ መምጣታችሁን ወደ ድሮ ፍቅር መመለሳችሁን ነው አደለ? ብሩቅ ስለ ሶሲ አብዝተህ ማለት እሷ ተጨነቀ የእሷ ከዳኔ ጋር ተለያየ ተናደደች ብለ ስለ እሷ አብዝተህ ከምታስብ ስለ ሀይሚና ስለ ራስህ ህይወት ነው አብዝተህ ማሰብ የለብህ። ሀይሚየም ደግሞ ገና ዳኔ ታሟል ብለች ለእሱ ማሰብ አዎ እንደ ሰውኛ አታስብ ይልልሽ አልችልም፣ ግን ደግሞ በብዛት ማሰብ የለብሽም። ትናንትና የታቷ የተፈጠረውን ሀይሚዬ እዳኒ ጋር ሄዳ ነበር ና በዛ ምክንያት ደግሞ እንዲያውም እኔ ብሩኬ በቃ ከባድ ውሳኔ ውስናል። በጣም ሆት ይሆናል ብዬ ነበረ። ብቻ ፈጣሪ ይመስገን ተረጋግቶ ነው የመጣው። ነገሮችን በቃ ካቅሜ በላይ ሆነዋል፣ አሁን ሳጭቶኛል፣ ጭቅጭቅ፣ ይህን ነገር ማስተካከል ለአንድና ለመጨረሻው ማስተካከል አለብኝ ብሎ ተረጋግቶ ነው የመጣው። ተረጋግቶ ሲመጣና ሀይሚን ሲጠራት ስትመጣ ደሳ ላይ ነገሩን ማለት ቀለል አድርገው ነገሩን ይፈቱታል። ብሩክ በእንደዚህ ደረጃ ነገሩን ቀለል አድርጎ ብርድ ብሎ አይቼው አላቅምና ሐይሚዬ ስትመጣ ደግሞ ማች ነው የለበሱት። ቤተሰብ የምሬ ነው ካላስታወሱን ልንገራቸው ብዬ ነው ያስታወስኳቸው። ማች ለብሰው ነው የሚገናኙ። ሲገናኙ ራሱ ጥቅፍቅፍ ብለው ፍቅራቸው እና አፍቆታቸው ውጥጥ ካለላቸው በኋላ ለምን እንደማይደማመጡ ለምን ነገሩን ረጋ ብለው እንደማያዩ ታላቅ አንዳቸው የሚናገሩት ለአንዳቸው ያናድዳቸዋል፣ ያበሳጫቸዋል። ደግሞ አፋቸው ነው እውነቴን እምላችሁ፣ አይናቸውን ይሁትማ አይናቸው ፍቅር እኮ ነው የሚናበበው። ልባቸውም ተመሳሳይ እና ይሄ ነገር ሁሉ እያለ ለምንድን ነው ተረጋግታችሁ ነገሩን መጀመሪያ ሁለታችሁም ማትፈቱት፣ የሶሲና የዳኒ ነገር እንዲፈታ ከፈለጋችሁ መጀመሪያ ሀይሚና ብሩኬ፣ እናንተ ሁለታችሁ ተግባቡ፣ ተስማሙ፣ ነገሩን ፍቱት። በቃ ለስደተኛ እህቶቻችሁም ስትሉ፣ እኔ ብጣኑ ማዝነው ነው የሚናገሩትን ስሰማ። ሲቀጥል ሶሲና ዳኒም እንዲታረቁ ከፈለጋችሁ መጀመሪያ እናንተ ተስማሙ። ለምን ካላችሁ ቤተሰቦቼ፣ ዳኒ ሀይሚን እንደመጠቀሚያ መጠቀሚያ እያደረጋት ነው። አይታችኋል፣ ትናንትና ቅፍ ሲያደረጋት ሀይሚ ሸሸት ትላለች። እንደገና ደግሞ ለምን መጣሽ ብሎ የጠየቃት ያው ሀይሜ ስላለች አንቺ ለምን መጣሽ እያላት ነበረ። የኔና የሀይሚ ነገር ፕራይቬት ድብቅ ነው፣ የኔና እሷ መገናኘት ድብቅ ነው እያለ ሁሉ ነበር። ይሄ ምንድን ነው? ሀይሜዬን መጠቀሚያ ያደረጋት ቤተሰብ ከቡራ ጋር ሲገናኝ፣ ሀይሚ ሀይሜ ያደኝ ሀይሜ እንደዚህ በይልኝ፣ ከሶሲ ጋር ሲገናኝ ሀይሜ ያስወጭልኝ ሀይሚ ሀይ የሚባል ስም ለመጀመሪያ ጊዜ ነው እንዲ ዳንዬ የሰማሁ። ቆይ ምን ይሻልሃል? ያችን ፕላስተሩን ለጠፋ አድርጎ ማለት ነው። ቤተሰቦች ጌጥ መስለው እኮ ነው። ይሄኔ አይ እንደው ምን ይሻልሃል? አንተስ እና ዛሬም መናገር የምፈልገው ብሩኪ የሶሲን ጥያቄ ሳይሆን ይዘህ መምጣት ያለብህ የራስን። በቃ አሚሮ ላይ የተመላለሰ ጥያቄ አለ። ገባደል ደብሮኛል ብለል በቃ ዳኒ ጋ መሄዱ ሀይሚ፣ ደብሮኛል ለምን ሄደች ለምን ተገናኘች ብለ ደብሮሃል አደል፣ ያን ጥያቄ ነው ተረጋግተህ ለሀይሚ የምጠይቃት። ሀይሚም ደግሞ በዛን ሰዓት ተረጋግታ ተመልሰላል። አንተ ሶሲ ስትል ሀይሜ፣ አንድ ጊዜ ምንድ ነው ውስጧም አሚሯም ክርብት አለ። ቤተሰብ የምሬ ነው የምላችሁ፣ አሁን ሶስት የሚለውን ስም ባታነሳኩ ነገሩ ራሱ ተቋጭቶ ነበረ። ዛሬ ተስተካክሎ ነበረ። ገባችሁ አይደለ? ብሩጌት፣ ሀይሜ በጣም ነፍቋል። ወደ ድሮ መመለስ ይፈልጋል። አይታችኋል፣ መጀመሪያ ሁለት መቶ ሺ ይገባ ነው ደስ ብሎኛል እያለ ነገሩን ሞቅ ደመቅ እያደረገ ነበር። መጨረሻ እጂ ሶስት የምትለዋ ስም ሀይሜን ረበሽቻት እንጂ መጀመሪያ መግቢያ ደግሞ ሞቅ ደመቅ አድርጎት ነበረ። የምሬ ነው የምላችሁኝና ብሩኬ ተረጋጋ፣ እውነት ተረጋጋ። ሀይሚም ደግሞ የሄዱትኝ ስለ ክሱ ስለተከሰሰ አያቸው አይደለ? ሀይሜ ስለ ብሩኬ ህይወት አያገባኝም እሱም አያገባው ማለች። ግን ዳኒ ጋ የሄዱትኝ ክሱን እንዲያቆም ነው። ዳኒ አንደኛ ክሱን እንዲያቆም፣ ሁለተኛ ላየው ነው። ምክንያቱም አንተ ስትመተው በቪዲዮ ተይዘሃል። አንተ ደግሞ መረጃ ማስረጃ የምትለው የስም ማጥፋቱ ብዙም ሊጠቅመህ አይችልም። አው እውነቷን እኮ ነው በነገራችን ላይ ለምን ዳኒ ማለት ነው ብሩኬ ብስጭት እያለ እንዲመታው እንዲደበድበው የማያረገው ነገር ያው ደካማ ጎኑ የብሩኬ ሀይሚ ያደለች ማለት ከዛ ዳኒ መጥቶ ሀይሚ ደካማ ጎኔ ነኝ ይላል ቆንጆ ሀይሚ ይላል ምንም አይለው ነገር አለ ለምን ብሩኬ ተናዱ እንዲመታው ስለፈለገ ማለት ነው እና እጅን አልሰነዝረው በቃ አንቺ ስለ ወንድሽ አንቺ አጠገቤ ስላለሽ ላታለ ሀይሜ ኖ ኖ ኖ ኖ ኖ፣ ወንድ ለማሰራት እኮ ነው ብሮኬን ይሄ ሁሉ የሚያደርገውኛና ያ ነገር ክሊን እንዲደረግ ነው አለች ሀይሜ። እየቆንጆ ማለት ነው ያን ነገር ክሱን እንዲተው ነው ስለከሰሰ። እኔ ላንተ አስብልሃለሁ ብዬ በጥሩምባ መናገር የለብኝም ራስ ያውቃለሁ ላንተ ምን ማድረግ እንዳለብኝ አለች። እናንተ ወይኔ፣ ስማርት እኮናት፣ መደገራችን ላይ ቤተሰብ ሀይሜ ስማርት እና ያው በአፏ መናገር አትፈልግም፣ በልቧ በተግባር ግን ያው ለብሩኬ አንዳንድ ነገሮችን እያስተካከለች ነው። ብሩኬም ደግሞ ተረዳት ተረዳት። አይ የሴትና የወንድ ልብ እኮ አራምባ ቆቦ ነው፣ ቤተሰብ ምንም አይገናኝም። እንደው ብታምኑም ባታምኑም ሴት እንዴት ብዬ ልንገራችሁ ብልሀተኛ ናት። እንደዚህ እንደባብ መሄድ ትችላለች፣ ገባችሁ አይደለም? በብልጠትም በብዙ ነገር ወንድ ደግሞ ቀጥ ቀጥታ ቃል ሆነ ምንም አይገባውም፣ ቤተሰቦች። እና ኤኒዌይስ ቤተሰብ የዛሬ ቪዲዮ ደስ ብሎኛል አብረው ሁለቱ ስለመጡ በመጀመሪያ። በሁለተኛ ነገር ደግሞ ቅፍቅፍ ሲሉ ደስ ብሎኛል። ሶስተኛ ደግሞ ዳኒ ሶሪ፣ አሚን ሶሲ ጋር የተለቀቀው ቪዲዮ መቼ ነው የተሰራው ካላችሁ፣ ከአራት ቀን በፊት ዳኒ ክስ ብሎ ፖሊስ ጣቢያ ከመሄዱ በፊት ነው ይሄ ቪዲዮ የተሰራው። ለምን አትሉኝም? ሀይሚየት የቲክቶክ የለቀቀችውን ቪዲዮ አይታችኋል? ከአራት ቀን በፊት ያን ቀን ነው ቪዲዮ የተቀረጸው። ከዛ የሶሲን አቆዩትና የዳኒን አስቀደሙት ማለት ነው። ያው ስራ መሆኑን እኔ ብዙ ጊዜ ስለ ቪዲዮ አስተያየት ሰጥቼ መጨረሻ ላይ ዝርዝሮችን እነግራችኋለሁ። እህቶቼ ማለት ይሄ የሀይሚና የብሩኬ ፕራይቬት ነው። ገባችሁ? ስራ ነው። መውጣት የለብኝም። እንደ ሰውኛ ግን ደግሞ እናተ ስትጨነቁና ስታዝኑ ማየት አልፈልግም። እውነቱን አውቃችሁ እንደኔ እንድትረጋጉ ነው የምፈልገው። ማንም የነሱን ክፉ አይፈልግም። ገባችኋ? ቤተሰብ